እውነተኛው ኢየሱስ ነው ይገባል። እውነተኛው ኢየሱስ ደግሞ ሁለተኛው አምላክ ነው። አብ ልጅ ሁለተኛው አምላክ ነው። ይሄንን ሁለቱን አምላኮች ልትክድ ስትመጣ ያው ቅንድብን እንላለሁ ሚውት ለምን ታደርገኛለህ ብ አላ ብለህ በአላ ታምናለህ። ለአላ ብለህ ማለት ነው ለእውነት ከሆነ ምትቆም ለምን ለሚውት የምታደርገኝ? በውሸት የሚከብር ሃይማኖት ነው እንዲያላቸው። በውሸት የሚከብር ሃይማኖት ነው ያለህ ይሄ ልጅ አሁን ማለት ነው እስልምና ላይ እስልምና ላይ ብሎ ቢገልጥ እምነቱ እንደሚረገጥበት ገባው። ገብተዋል። ፈትሐዊ የሆነ ውይይት እንዲኖር ማለት ነው። ስላሴን የማያምን ኦርቶዶክስ አለ። ታፍራለህ ቆይ አንዴ ተረጋጉ። አንዴ ምን ታደርጋላችሁ መሰላችሁ? አርጊመንት እሱ የሚያነሳው አርጊመንት ላይ መልስ መስጠት የምትችል ከሆነ መልስ ስጥ፣ ያለበለዚያ ሌላ ወሬ አታውራና። አሁን እውነተኛው ምን ማለት ነው? ምን ማለት ነው? ካንተ ጋር ይኸውልህ፣ አንተ ሙስሊም ነህ አይደለ? ካንተ ጋር መወያይ ጋር መወያይ ትፈልጋለሁ። ምንድነው እሱ እኮ መጀመሪያ ከራስ ጋር ተግባባ። አንተ አንድ አምላክ ስትለኝ፣ እዚህ ጋር ሌላኛው ወንድም ሶስት አምላክ እያለ ነው ከወንድም ጋር ተግባባ መጀመር። ስለዚህ እኔ ከእስልምና አንጻር መወያየው ከእስልምና አንጻር ከተውሂድ እና ከስላሴ አንጻር ከሆነ መወያየው ከአንተ ጋር መወያየት እንችላለን። በቃ ከኢብሮ ጋር መወያየት እንችላለን። አያውቁም። እንደዚህ ነው የሚያደርጉት እኮ እናውቃለን የሚሉት አዋቂ ሲመጣባቸው ይሸሻል፣ ይፈረጥጣል። መፈርጠጥ ነው ከምትፈረጠጥ። ይሰማል፣ ይሰማል፣ አሮን ይሰማል።

ተስማምታችሁ አልመጣችሁም። ሲጀመር ማለት የስላሴ ጽንሰ ሀሳብ ላይ አልተስማማችሁም። ባይብል ይዛችሁ ሁለታችሁ። ስለዚህ ተነጋ ተስማሙና፣ እኛ እንወያያለን። ተስማሙ። መጀመሪያ መች ተነጋግረን ያልተስማማ ነው? መጀመሪያ በስላሴ ላይ በቃ እስካሁን ድረስ ሲነጋገሩ ነበር። ከአንተ ጋር ደግሞ ተስማሙ አልተስማሙ አናውቅም። ስለዚህ አሁን መጀመሪያ ስላሴ ሶስት አምላክ ብለህ ታምናለህ አንተ? አሮ ሶስት አምላክ ምንድን ነው እምነቱ? እምነቱ ምንድን ነው? ሁ ለአንድ አምላክ ነው ልጁ ሶስት አምላክ ነው እያለ ያለው አንተ ደግሞ አንድም ሶስትም ነው የምትለው። ይሄ ነገር ትክክል ነው ወይ? ተስማሙ። መጀመሪያ ነው ኦርቶዶክስ ኢብሮን የአንድም ሶስትም ነው የሚለው ሶስት አምላክ እያመነ ሶስት አምላኮችም አንድ አምላክም የሚሆኑ ነው ያሉት። ነው የምለው እኮ እሱ ነው። ኢብሮ አንድ ጊዜ አዳምጠኝማ። ኢብሮ አይ፣ አንተ በትክክል በመጀመሪያ፣ ኢብሮ ነው የእኔን ሀሳብ አዳምጠኝ ወዴ ሶስት አምላኮች አሉ። ሶስት አምላኮች አንድ አምላክ ናቸው። ስለዚህ ሶስትም አንድም ስል ሶስት አምላክም አንድ አምላክም ይሆኑ አሉ እያልኩ ነው። እነሱ ግን የሚሉት መሰለ ሶስት አካል ነው የሚሉት፣ አካል ብቻ፣ አካል ናቸው፣ ተራ አካል ናቸው። እኔ ግን ተራ አካል አይደሉም፣ አምላክ የሆኑ ሶስት አካሎች፣ ሶስት አምላኮች አሉ ነው እምለው እነሱ አካል ብቻ ብሎ ዘሉ ይደላል። ስለዚህ አንድ አምላክ ነው ያለን። አረ በእግዚአብሔር አንድ አምላክ ነው ያለን። ይሄንን ካላውቅ ካንተ ኦርቶዶክስ አይደለ። እስኪ አይ ሶስት አምላኮች አለና ሶስት አምላክ ስትል መለኮት ነው ሶስት መለኮት አለ ብለን የምታምን እውነት ይሄ ክርስቲያን ነው። ሲጀምር አውቆ ነው። ቤቱ ቤቱ የማያምን ኦርቶዶክስ ወይም ክርስቲያን አለ እንዴ? ሲጀመር ቤቱን ገብታችሁ ወጥም አቋሎ ኮይ ነው አሁን ብዙ ጊዜ ስም እየቀያየረ ክርስቲያኖችን መምታት ነው የሚፈልገው። እንደዚህ ዓይነት ውሸታም ለምን አታወርዱትም ቲክቶክ ላይ? አታውሯቸው ቀጥል እውነተኛው ኢየሱስ ከዚህ በፊት እኔ አንተን እሱ ቤት አግኝቻለሁ እሱ ቤት አግኝተኸኛል እና ስለዚህ በተለያየ ፕሮፋይል በተለያየ ስም በስመ አብ በስመ አብ በስመ አብ ስላሴ ይድፉ በስመ አብ አትበል ሌላ ምንም አይደለም ውሸታም ስለሆንክ አንተ በስላሴ ሲጀመር አታምነም ስላሴ ይድፉ ውሸታም ስለሆንክ መቀጠል እንችላለን ስላሴ ይፍረዱብህ ውሸታም ነው ውሸታም ነህ ምንም የለኝም። ምን ይጀምራውቃለሁ? እውነተኛው ኢየሱስ ይሄ ከአብ እኩል የሆነው ወልድ በአካል እኩል የሆነው በመለኮትም እኩል የሆነው በመለኮት እኩል የሆነው ማለት በስልጣን እኩል የሆነው ማለት እንጂ ሁለት ባለስልጣን የለም ማለት አይደለም። ሲጀምር ኦርቶዶክስም አይደለም፣ ኦርቶዶክስም አይደለም። ምንም ዝም ብሎ የደመነፍስ እውቀት እኮ ለማጥፋት ነው የመጣሁት እኔ። ገባህ? የደመነፍስ እውቀታችሁን አጥፍቼ ትክክለኛ እውቀት ነው የማሰርሰው፣ ወንድማችን። እኛም እኮ እናንተ ኦርቶዶክስ ነን። እረፍ። እዚህ የምትከታተሉ ሰዎች የሚያወሩ ካሉ ከኔ ጋር ማውራት የሚፈልግ ካለ ሰዓት ይያዝልን እና እናውራ። ሌላ ሙት አድርጎ ያደምጥ። ኦኬ፣ ማንጋ ከማንጋ ይቀጥል እኔ እና እሱ እሱ እውነተኛ ኢየሱስ ምናምን ከሆነ ሶስት አምላክ ናቸው ብሎ ነው። እንግዲህ ያዙላችሁ ቀጥሉ። ኦኬ እሺ፣ ወንድማችን በመለኮት የተለያዩ ናቸው። መጀመሪያ ኦርቶዶክስ እንዳልሆነ ክርስቲያን እንዳልሆነ ይመን መጀመሪያ። አዎ፣ ክርስቲያን አይደለም ብሎ ይመን። ይህን ምን መሀይም የሆነ መሀይምነት ልገልጽ እኮ ነው የመጣሁት። እኔ አንተ ደንቆሮ ነህ እባክህ፣ ልክስክስ ማለት ነው። ኦርቶዶክስ ከሆነ ጥያቄ ልልህ፣ በስላሴ አምናለሁ። ስላሴ አይደሉም ስለጠራህ፣ ስላሴን አወክ ማለት ነው። ስፔስ ላይ ትይውልህ አሁን። ዝም በል አሁን። ጥርጣሬ መንዛት ነው። በቃ ጥርጣሬ መንዛት። ዝም በልና አሁን። ክርስቲያን ነኝ ብሎ በቃ እንትን ማለት ነው ፍላጎቱ። ከዛ አንተ እውቀት ካለ በእውቀት ትሞግታለህ፣ በደመነፍስ አትሞግት። ከዚህ ቀደምም ብዙ ጊዜ ብሮ እየጋበዘው እየገባ ያወርድለታል። እንደልቡ ይናገራል። በቃ ልጆች ግን በእስልምናው የማይኮራ ማለት ነው። ሌላ ፕሮፋይል አለኝ ልንገርክ፣ ቆይቆይ ስፔስ አንድ ፕሮፋይል አለኝ ምን ይላል መሰለክ፣ ማህበረ ቅዱሳን የቅዱሳን አሳዳጅ ነው የሚል አለኝ።

ልጁ ይወያይበት። አንዴ ስፔስ እናሱ ይወያዩ ከዛ